ውድ አራተኛ ክፍል ተማሪዎች፣ እስኪ ከዛሬ ጀምሮ ደግሞ ኖርማሉ ሂደታችን እንዳለ ሆኖ ግን አልፈን አልፈን ጥያቄዎችን እንደዚህ ወሳኝ የሆኑ ጥያቄዎችን በመሃል በመሃል ሶስት ሶስት አራት አራት ጥያቄዎች እንሰራለን። ለዛሬ ሶስት ጥያቄ ብቻ። የመጀመሪያው ጥያቄ ምንድን ነው የምትለው ለምሳሌ ዘጠኝ ሺህ አራት አራት መቶ ሃምሳ ውስጥ ስንት አስራ አምስቶች አሉ፣ ነው ከቀላሏ ነው የሚጀምረው። ቴክኒካዊ የሆኑ ጥያቄዎች ናቸው ሶስቱ። ስንት አስራ አምስቶች አሉ? ለምሳሌ በቀላል ነገር ላሳያችሁ። አሁን ሰላሳ ውስጥ ስንት አስራ አምስቶች አሉ ብላችሁ ሰላሳ በጣም ትንሽ ቁጥር ስለሆነች ሁለት አስራ አምስቶች ለምን? አስራ አምስት ሲደመር አስራ አምስት እኩል ይሆናል ሰላሳ ትሉኛላችሁ። አርባ አምስት ውስጥ ስንት አስራ አምስቶች አሉ ካልኩኝ ሶስት ትላላችሁ። አስራ አምስት ሲደመር አስራ አምስት ሲደመር አስራ አምስት እኩል ይሆናል አርባ አምስት ትሉኛላችሁ። አሁን ይህ እንግዲህ ባጭሩ ምን እያደረግን ነው ማለት ነው? ከመጀመሪያው ብነሳላችሁ፣ ሰላሳ ውስጥ ስንት አስራ አምስቶች አሉ ብዬ ብጠይቃችሁ፣ ሰላሳን ሲካፈል በአስራ አምስት ስንት ስንት ይደርሳል ሁለት ሁለት ይደርሳል ትላላችሁ። ስለዚህም ሁለት አስራ አምስቶች ነበሩ ማለት ነው። እንደገና እመለስና አርባ አምስት ውስጥ ስንት አስራ አምስቶች አሉ ስላችሁ ደግሞ አርባ አምስት ውስጥ ስንት አስራ አምስቶች አሉ ብላችሁ አርባ አምስት ሲካፈል በአስራ አምስት እኩል ይሆናል ሶስት ትሉኛላችሁ። በዚህ መሰረት ሶስት አስራ አምስቶች አሉ እያላችሁ ነው ማለት ነው። እናም አሁን እዚህ ጋር ልምጣና እስካሁኑ ልምምዳችን ዘጠኝ ሺህ አራት መቶ ሀምሳ ይህንን በ15 ባካፍለው የማገኘው ድርሻ ስንት 1515 እንዳሉ ያሳየናል ማለት ነው እና 9450 በሲካፈል በ15 እኩል ነው ድርሻው 630 ይሆናል። 630ዎች አሉን ማለት ነው ትላላችሁ። የመጀመሪያዋ ጥያቄ በዚህ አበቃች። ሶስት ጥያቄዎች ናቸው ብያቸው። የሁለተኛው ጥያቄ አንድ ሙሉ ቁጥር በስድስት ሲካፈል ድርሻው 521 እና ቀሪው አራት ቢሆን ቁጥሩ ስንት ነው? ልክ እንደ መጀመሪያው እንደ አንደኛው ጥያቄ እዚህ ላይም ልብ አንድ ቁጥር ላሳያችሁ አሁን ሰባትን እስኪ በሁለት ላካፍለው ሰባትም በሁለት ባካፍል ሶስት ጊዜ ይደርሳል። ሶስት ጊዜ ሁለት ስድስት ከስድስት ላይ ከሰባት ላይ ስድስት ቀንስ አንድ። እንግዲህ ሰባት ማለት ብዬ ጽፋለሁ ማለት ሰባት ማለት ይች ድርሻ ሶስት ማለት ነው፣ በሁለት ባካፋይዋ ማለት ነው። ሳበዛት ሶስት ሲባዛ ሶስት ድርሻ ነው ሁለት አካፋይ ነች። ስንት ሆነ? ሶስት ጊዜ ሁለት ስድስት፣ ሲደመር አንድ አንድ ምንድን ነች? ቀሪ እና ከዚህ ተነስተን እንግዲህ ምን የሚል ቀመር እናገኛለን ማለት ነው። ዋናው ቁጥር እኩል ነው ዋናው ቁጥር እኩል ነው ድርሻ ሲባዛ በአካፋይ ወይንም ደግሞ አካፋይ ሲባዛ በድርሻ ማለት ይቻላል። ምንም ችግር የለውም። ሶስት ጊዜ ለምሳሌ የቀየር ባህሪ ችግር የለውም። በማብዛት ጊዜ አሁን ለምሳሌ ስሙኝ፣ ሁለት ጊዜ ሶስት ስድስት ነው። ስድስት ጊዜ ሁለት ሶስት ጊዜ ሁለት ስድስት ነው። ሁለት ጊዜ ሶስትም ስድስት ነው። እየሰማችሁ ይለዋል። ሶስት ሲባዛ በሁለት ስድስት ነው። ሁለት ሲባዛ በሶስትም ስድስት ነው። ቢቀያየሩ ችግር የለውም እና ዋና ነገር የምትይዙልኝ ዋናው አንድ ዋና ቁጥር እኩል ነው አካፋይ ወይም ድርሻ ሲባዛ በአካፋይ ሲደመር ቀሪ። ቀሪ ካለው ቀሪውን ትደምራላችሁ። ቀሪ ከሌለው ቀሪው ዜሮ ነው ማለት ነው። ሲደመር ዜሮ ትላላችሁ እና ቀመሩ ይሄ ነው። እንግዲህ ይሁንላችሁ እዚህ ይሄው ዋ ያልኩት ዋና ቁጥር አንዳንዴ ቁጥር ይለዋል። ብቻ ዋናው ቁጥር እኩል ነው አካፋይ፣ አ ማለት አካፋይ ነው ሲባዛ በድርሻ ሲደመር ቀ ማለት ቀሪ ማለት ነው። አሁን እዚህ እንሙላ። አሁን የተባናውን ቁጥር እዚህ እያመጣን እንሙላ፣ በዚህ መሰረት ማለት ነው። አንድ ሙሉ ቁጥር አለን። አንድ ሙሉ ቁጥር ያንን ሃን በለው አላወቅነውም። ዋ የሚለው ቦታ ላይ ዋና ወይም ሀ ብለን ስም እንስጠው። ሀ እኩል ይሆናል እንበል አንድ ሙሉ ቁጥር አለና፣ እሺ በስድስት ሲካፈል አካፋያችን ስንት ነው? ስድስት። አሁን ማን ማን ዋ የሚለው ላይ ሀ የሚል ቁጥር ሞላንበት፣ አላወቅንማ። በስድስት ሲካፈል አካፋይን እንሰርዝና ስድስት እንበላት ማለት ነው ሲባዛ እሺ፣ በስድስት ሲካፈል ድርሻው አለን ድን እንሰርዝና አምስት ሺህ አራት መቶ ሀያ አንድ እንበል እና አለንና ቀሪ ደግሞ አራት ሲደመር ልበልና እዚህ ሲደመር ነው ያለው ልብ በሉ፣ ይቺ ሲባዛ ነች ይቺ ግን ሲደመር ሲደመር ቀሪው ስንት አለን አራት ቁጥሩ ስንት ነው ነው ያለን አሁን እንግዲህ ልጆች ስድስት ሲባዛ ብዬ ልጻፍ ማለት ነው አብዙ እናንተም አሁን ስድስት ሲባዛ አምስት ሺህ አራት መቶ ሀያ አንድ አምስት ሺህ አራት መቶ ሀያ አንድ እኩል ይሆናል በሉ ሲደመር አራት ሰላሳ ሁለት ሺ ሰላሳ ሁለት ሺ አምስት መቶ ሰላሳ ሰላሳ ሁለት ሺ አምስት መቶ ሰላሳ ትላላችሁ። በዚህ መሰረት ነው እንግዲህ አንድ ልጨምላችሁ አንድ ሙሉ ቁጥር በሁለት ሲካፈል ቢላችሁ እንግዲህ አቦታ ላይ ሁለት ቁጥሩ ሀን በለውና በሁለት ሲካፈል ካለን ሁለት ሲባዛ ድርሻው አምስት ቢሆን ሲባዛ በአምስት ቀሪ ደግሞ ሁለት ቢሆን ቁጥሩ ማን ነው ከተባለ ሁለት ጊዜ አምስት አስር ሲደመር ሁለት አስራ ሁለት አስራ ሁለት ነው ማለት ነው። ወደ ሦስተኛውና ወደ መጨረሻው ጥያቄ ሊሄድ እዚህ ሦስተኛው ጥያቄ ላይ እቺ አምስት ነች። እሺ እዚህ ሶስተኛ ጥያቄ ላይ ሁለት ነገሮችን ላሳያችሁ። አንዱ ዙሪያን ነው የምንፈልገው። ዙሪያ ዙሪያ ማለት እንግዲህ፣ አንዱ ደግሞ ስፋትን፣ የእዚህን ስፋት ብንፈልግ፣ ዙሪያ ማለት እንግዲህ፣ ይቺ ከዚህ እስከ አሁን ከዚህ ተነሳሁኝ። ልብ በሉ፣ ከዚህ ተነሳሁኝ ጉዞ ጀመርኩ አራት። እሺ ቀጠልኩኝ አምስት እሺ አራት ሲደመር አምስት ብላችሁ ያዙልኝ። አስር እሺ ልጻፈው፣ ቆይ አራት ብያለሁ ሲደመር አምስት ሲደመር አስር እሺ፣ እዚህ ጋር ደርሻለሁ። እንደዚህ አቀናሁኝ። ይሄ ወደ ላይ ደግሞ እዚህች ጋር ያለችዋን አምስት በማየት አምስት ሲደመር አምስት እሺ አግድም ወደዚህ አራት ሲደመር አራት እሺ፣ ወደታች ወረድኩ። ይችን ደግሞ ይችን በማየት ሶስት እላለሁ ሲደመር ሶስት እሺ። ወደዚህ ደግሞ ሁለት ሲደመር ሁለት እሺ። ወደ ላይ ሶስት ሲደመር ሶስት። እነዚህን ደምሩልኝ አራትና አምስት አስ ዘጠኝ ዘጠኝና አስር አስራ ዘጠኝ አስራ ዘጠኝና አምስት አስራ ዘጠኝና አምስት ሀያ አራት ሀያ አራትና አራት ሀያ ስምንት ሀያ ስምንትና ሶስት ሰላሳ አንድ ሰላሳ አንድና ሁለት ሰላሳ ሶስት ሰላሳ ሶስትና ሶስት ሰላሳ ስድስት ሰላሳ ስድስት ሜትር እንላለን ማለት ነው። ይሄ ዙሪያ ነው። ስፋት ከሆነ ደግሞ ተመልከቱ፣ እንዲህ ትቆርጡታላችሁ። መቆራረጥ ይሄም እንዲህ ቆረጥ። በቃ ይሄ በቂያችን ሊሆን ይችላል። ለምሳሌ አሁን እንዴት እነር ከዚህ በኋላ አሁን ሶስት ሃ ለ እና መ የሚባሉ ሶስት ክልሎችን አገኘን ማለት ነው። ሃ ማለት ወርድ ሲባዛ በርዝመት ሶስት ጊዜ አራት አስራ ሁለት ለማለት ማለት እቺ ሶስት ናት አይደል? እቺን መሰረት በማድረግ ሶስት ሲባዛ በአራት አስራ ሁለት እኩል ስለ። እሺ መ ማለት የዚህ ርዝማኔ ስንት ነው? የዚህ ርዝማኔ አጠቃላዩ አምስት ነው፣ እስከ ላይ ድረስ እስከዚህ ድረስ አምስት ነው። የዚች ብቻ ስንት ነው ካላችሁኝ፣ ሁለት ነው እላችኋለሁ። እንዴት ካላችሁ፣ እዚች ጋር ያለችዋን በማየት እዝች ጋር ያለችዋን መናገር እችላለሁ። ስንት ነች? ሶስት ነች። ይቺ ሶስት ከሆነች አጠቃላይ ደግሞ ሙሉ አምስት ከሆነ የዚች ሁለት ነው ማለት ነው። ሁለት ሲባዛ ወርዱን አገኘሁ። እርዝመቱ ደግሞ አስር ነው። አስር በቃ የሶስቱንም ቆራርቄ ስፋታቸውን አገኘሁን። አሁን እነዚህን በጠቃላላ ስደምራቸው ሁለት ጊዜ ሀያ ይሄ ሀያ ሆነ። እሺ አሁን ማን ማን ልደምር እንግዲህ፣ ሀያ ሲደመር እዚህ አስራ ሁለት አለኝ። አስራ ሁለት ሲደመር እዚህ አስራ ሁለት አለኝ። አስራ ሁለት እነዚህ እንደምራለሁ። ቁልቁል መደመር ነው። ሁለት እና ሁለት እና ዜሮ አራት። እዚህ ደግሞ አንድ ሁለት ሲደመር አንድ ሲደመር አንድ አራት፣ አርባ አራት ትላለሁ ማለት ነው። አንድ በዚህ መንገድ መሄድ ይችላል። የተለያየ እንግዲህ እንደዚህ መከፋፈል የተለያየ መከፋፈል ስልት ይኖራል። ሌላው ተማሪ ደግሞ ተነስቶ እንደዚህ ሊከፍለው ይችላል። እንደዚህ እንደዚህ አድርጎ ሊከፍለው ይችላል። ይሄንን ሀ ይለዋል። ይችን ለ ይላታል። ይችን መ ይላታል። እስኪ እንደዚህ አድርገህ አሁን ስራልንና እስኪ አሁን ተመሳሳይ መልስ ይመጣል ወይ ካላችሁኝ ይቺ ወደ ላይ አምስት ነች ብያቸዋለሁ። ይቾ ወደዚህ አራት አምስት ጊዜ አራት 20 የዚህ ስፋት ሃያ ነው። እሺ ይቾ ወደ ስንት ነች? ይቾ ወደዚህ እዚህ ጋር ጠቅላላ ከዚህ እስከዚህ አምስት አይደለ? እዚህ ይህን መጥቼ በማየት እና ሶስቷ ይች ስትነሳ ሁለት ሁለት ማለት ነው። ሁለት ወደ ጎንም ሁለት ሁለት ጊዜ ሁለት አራት። እሺ የስ ወደዚህ አራት ወደዚህ አምስት ሀያ ሀያ ሲደመር ሀያ አርባ ሲደመር አራት አርባ አራት እ እንግዲህ እንዳይደክማችሁ እንጂ እንዲህም ማድረግ ይቻላል። ከፈለጋችሁ ይሄን ሀ፣ ይሄንን ለ፣ ይሄንን መ ይሄንን ሰ ይሄንን እረ ብላችሁ የእያንዳንዶቹን በመስራት በመከፋፈል ማግኘት ትችላላችሁ። ለዛሬ እዚህ ላይ ይብቀኝ። ሰብስክራይብ ያላደረጋችሁ እባካችሁ ሰብስክራይብ አድርጉ፣ ሸራ አድርጉ። ለጓደኞቻችሁ፣ ለዘመድ፣ ለቤተሰብ አሳውቁ። ወላጆችን እጅግ አመሰግናለሁ። ወላጆቻችሁን፣ ተማሪዎች አመስግኑቸው።